እሷን ስጋር እንደ ተዋሕዶ ይህ ወንድማችን አባታችን ትክክል አይደሉም እያለ እያስተማረ ነው። ነገር ግን ጥያቄ እንድትመልሱልኝ ይፈልጋለሁ። ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ከነሳ ፍጹም ሰውና ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። አምላክነቱም ሰውነቱም ለዘላለም እንደሆነ ይነግረናል። ስለዚህ ከቅድስት ድንግል ማርያም ስጋና ደም ከነሳ በመስቀል ላይ በቀራኒው ላይ የፈሰሰው ደም የቅድስት ድንግል ማርያም ደም አለበት ማለት ይቻላል? ስጋ አለበት ማለት ይቻላል? ቅዱስ ቁርባንም በሚወሰድበት ጊዜ ያ ነገር እንዴት ነው ሊተነተንና ሊተገበር የሚችለውን ነገር እስኪ ብታስረዱ ደስ ይለኛል። ያው እዚህ ወንድማቸው ኦርቶዶክስ መሰለኝ ትክክል አይደሉም እያሉ ነው። ደግሞ በፕሮቴስታንት እምነት ተከታይ ደግሞ ኦፍኮርስ ቅዱስ ቁርባን ሲወሰድ ማስታወሻ እንጂ ስጋውና ደሙ ወደ ትክክለኛ ኢየሱስ ክርስቶስ ስጋና ደም ይለወጣል ብለው አያምኑም። በዚህ ጉዳይ ላይ አሁን ገብቼ ላይቭ ሀሳብና አመለካ መልካ ከሰጣለሁ መልሱን የምትችሎች በኮመንት ወይም በቪዲዮ መልሱልኝ። አመሰግናለሁ። ይህ የምንበላ የማርያምን ስጋ ነው ተብሎ አያውቅ። እኔ ምን ይሁን እንደው ራሱ አይገባኝም። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ የማይታወቁ ወፍ ዘራሾች ይቅርታ አድርጉልኝ ሲያንሳቸው ነው። ለነገሩ ወፍም አልዘራቸውም ሰይጣን ነው የዘራቸው። እውነት እንዲህ እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችው ልትለውም አትችለውም። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮንን አያስፈልግም። እኔ ይውላችሁ ቤተክርስቲያን ኖሬያለሁ። የወጣንበት ቤት ያደግንበት ቤት እድሜ ልኬን ዶግማ የሚባለውን ትምህርት ሃይማኖት ሳስተምር ኖሬያለሁ ሳስተምር በጣም ትልልቅ አባቶችን አውቃለሁ፣ የጠቀሙ፣ በእውነት እውነቴ ነው የምላቸው። በዚህ ዘመን የምንሰማውን ቅራቅንቦ ሰምቼ አላቅም። ይሄ ቀልድ አይደለም። ይሄ ዝም ብሎ በቃ የማያውቁ ሰዎችና ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው። ይሄ ጨለማ ነው። ያልነበረ ይሄ ትውልድ ያበቀለው አረም ነው። ይሄ ነውር ነው። ይሄ የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል። ክብር ለስሙ ይሁን። የማንን ስጋ የማንን ስጋ? የማርያምን ስጋ ነው የኢየሱስን ስጋ? እስኪ ደገሙት። ይሄንን የኢየሱስ ስጋ በሉ እስኪ። ስጋዬን የበላ በሉ እስኪ። ደሜን የጠጣ የዘላለም ሕይወት ህይወት አለው በሉ እስኪ። እኔ ከሰማይ የወረድኩ እንጀራ ነኝ፣ የሚበላኝ በህይወት ይኖራል። ማንን የሚበላ ያፈረሱ ያሉት የገነቡን አይደለም። ቀላይ እና ባለፈው ትልቅ የቤተክርስቲያን አባት የሚባለው የተናገረውን ልብ አላላችሁት እንደሆነና ኢየሱስና ማርያምን አንድ አድርጎ ምን እንደሚያወራ ሰው እየሰምታችሁት ይሆናል። አዎ፣ ማንም ሰው አልተቃወሙም፣ ጉባኤ ላይ እንደዛ ብሎ ሲናገር። እንዲህ አይነት ሰው እዛ ቆሞ መናገር አይገባው? ሊወገዝ የሚገባ ይሄ ነው እና ሥጋ ስለለበሱ የበሉትን እንትን ያቃጥልላቸው ምን ማለት ነው? ስንዴ ወይም የወይን እሸት ይመገቡ ነበር ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን ባህሪ መለኮቱ ያቃጥሉ ሲባል ይጠፋ ነበረ ይላል። ካካሉ ወይም ካካሏን የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ ምጥሩ በደም ስር ገብቶ ኃይል ይሆንናል። ይሄ ተሰምቶም ተደርጎም ምን ማልታወቅ ነው። ይሄ ተረገመ ትምህርት ነው። እንኳንስ ከክርስቶስ ጋር እያነጻጸሙ ሁለቱ የበሉትን ከውስጣቸው ካውስታቸው ያቃጠላል፣ እንዲህ ይባላል። አንድ አባት እንዲህ ይላል። አሁን ይህን ጳጳስ ነው በቤተ ክርስቲያኑ ውስጥ ዝም ብለው ይመለከቱታል። ያ ሁሉ ሰው ባለበት ይህን ሲናገር አንድም ሰው አይተነፍስም። መቼ ነው የምትመሰክረው? ለክርስቶስ እንጂ የአቅሙ እንጂ ያባት ድንግል ማርያም በምንም አይነት ከክርስቶስ ጋር አትስተካከልም ልትልም አይገባም። ይሄ ልንሰማም አይገባም። ይሄ እኮ በዓለም ላይ ነው የሚሰራጨው። ከዚህ የበለጠ ክደት አለ? ልብ በሉት። የዓለም ቤዛ ክርስቶስ ብቻ ነው በሚለው ከዳር እስከ ዳር ተንጫጫ አይደል? በዚህ ሳ ድንግል ማርያምን ከክርስቶስ ጋር አሰልፎ እናትና ልጅ አንድ ናቸው። የበሉት እንደ ሰው ተለውጦ ሌላ አይሆንም። በውስጣቸው ያቃጥለዋል። መለኮት እርሷን መለኮት ሆናለች፣ መለኮትን ለብሳለች፣ መለኮትን ተዋሕዳለች። እንዴት ነው እንደሚነገረው? እንዴት ነው የሚሆነው? በጣም ያሳዝናል። ለሃይማኖት ማይቀኑ ወይንም ደግሞ አይሰሙ መሰል ጆሯቸውም ደንዝዟል። እንዲህ አይነት ሰው እዛ ቆሞ መናገር አይገባው። ይወገዝ የሚገባ ይሄ ነው። ከዚህ በፊት አንዱ ጳጳስ ተነሱ፣ ማርያም ከሌለች ስላሴ የለም አብ ወልድ መንፈስ ቅዱስ መንፈስ ይቅዱስ እንዲህ ብሎ ቀባጠረ። ማርያም ከሌለች ጌታ የለም፣ ጌታ ከሌለ ደግሞ ስላሴነት የለም፣ ስላሴነት ከሌለ ደግሞ እግዚአብሔር የለም፣ እግዚአብሔር ከሌለ ደግሞ ዓለም የለም። ስለዚህ ዓለም የምትድነው ወላጅ አብላት ምልጃ በጌታ ቸርነት እመቤታችን ከሌለች ስላሴ የለም። ምንድን ነው ደዚህ ያለ ትምህርት?

ማህላዊ እንዲህ አይነት መርዝ የሚነሰንሱ እያሉ ማለት ነው። ሌላ ርስ ሌላ ርስ እያሉ ነው ከታች። እኔ ግን ሌላ ርስ አረ የማወራው ከፈለጋችሁ የደበራችሁ ኤኒዌይስ። እኔ አሁን እናንተ ቅድም ያንን ትምህርት አነሳችሁ እና አይ ትምህርቱ እንደዚህ እንደዚህ ነው አላችሁ። ከዛ ደግሞ አንድ ብቻ አለ። ወደ ሶስት ቪዲዮ ነው ቅድም የተላከልን። ዚጋ ማሳየቱ እንትን ብይ ኦዲንሱ ነው የሚመጥናል ብዬ ስለማላሰብ ነው ያ። ስለዚህ ሶስት ወደ ሶስት ሰው ምናምን እንደው የምን ኢቨን እኔ ኤዲት ነው እንትን ነው እስከምል ድረስ የምንበላው የምንጠጣው ስጋ የእመቤታችን እኮ ነው። መስቀል ላይ የተሰቀለው ስጋ የእመቤታችን ነው። ደስ ይበላችሁ። እኔ ደስ ያለኝ ኤኒዌይስ፣ ይሄ ትምህርት ልክ አይደለም አላችሁ እናንተ ጨርጭ ውስጥ ደግሞ መምህራኖች አይ እንደዚህ እንደዚህ ነው ብሎ አስተማሩ። ስለዚህ ይህን ትምህርት የማንን ትምህርት ነው የምቀበለው እኔ? እናንተን ትምህርት ነው የምቀበለው ወይስ የእነሱን ትምህርት ነው የምቀበለው? አይ የእኛን ተቀበል፣ ወይም ደግሞ እዚህ ላይ ያለውን አባቶች ትምህርት ካላችሁ፣ ቸርች ኦፊሻሊ በቀደም ለብፁዕ አባታችን መልስ እንደተሰጠው ለዚህ ትምህርትም ቀላል ትምህርት ስላልሆነ ማለት ነው የተሰቀሉ መለኮት የተዋህደውን ከፍ ያደረገውን ሥጋ የፍጡር ስጋ አድርጎ እሱ ስጋን የተሰቀለለ ማለት ቀልድ አይደለ እንግዲህ ከእናንተ እስከተማርኩት ማለት ነው እና ቀልድ ስላልሆነ የድህነት ትምህርት ስለሆነ ቤተክርስቲያን መልስ መስጠት አለባት ለዚህ ማለት ካልሆነ ግን የቤተክርስቲያን ትምህርት ብሎ እንደውም የሚያስኬሄደው ትምህርት የቤተክርስቲያን ነው የሚያስ ብለው እዛ መድረክ ላይ የሚወራው ነገር ነው ስለዚህ ግልጽ ሆኖ ማለፍ አለበት አንደኛ ከዛ ወደ ወደ ቤተ ክርስቲያን ሊጨመር ለሚመጣ ሰው እንቅፋት ይሆናል። ሁለት አይነት ትምህርት እየሰማ ነው። በቤተ ክርስቲያን ውስጥ ተደርጎ የማያውቀው ማለት ነው። ሁለተኛ እዚህም ላለ ነው ለእኛ ብዙ ለማናውቀው ማለት ነው። እኛ እዚህ ላለ ነው ክርስቶስ ላይ የክርስቶስ ትምህርት ላይ የአምላካችን ትምህርት ላይ ሌላ ትምህርት እየተቀላቀለ ነው። ስለዚህ ግልጽ መደረግ አለበት ብላኪንድዋይት የሆነ ትምህርት አለ ቤተ ክርስቲያን እሱ መታወቅ አለበት ነው። በዚህ ላይ ልክ ካሉን ክገስጹ። ግን ዝም ማለት ይህን ትምህርት እኔ እንጃ ከባድ ነው። ከምን አንጻር እንደታይ አላውቅም። ደግሞ እንትን ለማለት ተፈልጎ ነው እንደዚህ። ከማርያም ስጋ ነሳ፣ ከማርያም ስጋ ነሳ ለማለት ከተፈለገ ከማርያም ስጋ፣ ከመቤታችን ቅድስት ድንግል ማርያም ስጋ ነሳ ነው የሚባለው። አማርኛው ይሄ ነው። የማርያም ስጋ ተሰቀለ በየትኛው ዲክሽነሪ ነው? ከማርያም ስጋና ሳሚ እንዴ! ክርስቶስ ላይ ምን ምን ማለት ነው? እንዴ! ያለን ተመርተ ትክክለኛ ቤተ ክርስቲያን ተመርተ ኦራይት የቤተ ክርስቲያንን ትምህርት ከአባቶቻችን ስለምንማር እኛም ደግሞ እንደ ልጅ ደግሞ መብታለን። አይ የቤተ ክርስቲያን ትምህርት ይሄ ነው ከተባለ ኦኬ፣ ይሄ ነው ትምህርት፣ ስለዚህ ይሄ ነው የቤተ ክርስቲያን ትምህርት ተብሎ እንድንቀበል፣ አይ የቤተ ክርስቲያን ትምህርት ደግሞ ሌላ ነው ከተባለ ደግሞ አይ ይሄኛው ይሄኛው ነው እኛ አባ ተሳስተዋል ወይም ደግሞ ይሄኛው ትምህርት ተሳስተዋል ተብሎ ግልጽ ተደርጎ ሊነገር ያስፈልጋል ብዬ አስባለሁ። እንግዲህ እናንተ ሀሳብ ስጡበት እና በዚህ ላይ ወደ ሌላ ርስሜት ትችላላችሁ። ግን እኔ ተሳስቼም ከሆነ አይተሳስተሃል እድሜ እንደዚህ እንደዚህ ብላችሁ እንድነግሩ ይፈልጋሉ፣ ሰምቼ በመረድ ማለት ነው። እሺ፣ እናመሰግ። ፕሊዝ ፕሊዝ፣ አስተካክሉት። ሌላ ያስቀመጣችሁትን ርዕስ አስተካክሉት፣ አስተካክሉት። ከልጇ ጋር አልተሰቀለችም። ኮሪ ዲመርናት እያላችሁ ነውር ነው እኮ ኮሪ ዲመርናት ኮሪዲ መርናት ማለት አብራ ቤዛ ናት ከመስቀሉ ጋር እኮ እያሉ ነው። አንሱ፣ ያለበለዚያ በተከታታይ ነው ይህንን አካውንት ሪፖርት የምናስደርገው አትቀልዱ። አንሱ፣ አንሱ። ይሄንን ረሳችሁ፣ የተሰቀለው የማርያም ሥጋ ነው ማለት ድንግል ማርያም፣ ኮሪዲ መርናት እያላችሁ ነው። አብራ ተሰቅላለች እያላችሁ ነው። አንሱ። ይህንን ቴምብሊን አስተካክሉት፣ እንደምትሰሙኝ አውቃለሁ። ይህንን ቴምብሊን አንሱት፣ አስተካክሉት። ነውር ነው፣ ትክክል አይደለም። ለቤተክርስቲያን ብዙ ስራ ሰርታችኋል። ትልቅ ሚዲያ ነው። የዚህ ሚዲያ ባለቤቶችንም አውቃቸዋለሁ። ስልካቸውን ማፈላለጌ ይነግራችኋለሁ። አንሱት። ድንግል ማርያም ቀራኒዮ ከልጇ ጋር ተሰቅላለች ማለት ነውር ከነውርም በላይ ነውር ነው። አንሱት። እናንተ ገና ለገና ሰብስክራይበራችሁ ይጨምራል ብላችሁ የቤተክርስቲያን ትምህርት ገደል አትክተቱ። አንሱት። ፕሊስ ያለ በለዛ አንድ ሳምንት ቁጭ ብዬ ነው ሪፖርት ማስደረገው። ይሄንን ዩቲዩብ ማታስተካክሉት ከሆነ ቤተክርስቲያናችን አታሰድቡ። ዋጋ የተከፈለበት ወንጌል ነው። የቀልድ ትምህርት አይደለም። ዋጋ የተከፈለበት ነው። የቅዱሳን አባቶቻችን የተሰዉበት ነው፣ የሞቱበት ነው። በደም የተሰበከ ወንጌል ነው። እንደ ቀልድ ለዩቲዩብ መነገጃ አይደለም ይሄ ወንጌል። አስተካክሉት፣ አስተካክሉት አዛሄል ሚዲያ አስተካክሉት። ትክክለኛ ነገር አለ የሚያስቀመጣችሁት። አስተካክሉ፣ አስተካክሉ፣ አስተካክሉ አዛሄል ሚዲያ ባለቤቶች። ፍጹም ስህተት የሆነ ርዕስ እና ተምብሊን የሰጣችሁት ለዚህ ትምህርት እኔ ሙሉን ሰምቼዋለሁ። እዚህ ጋር ያስቀመጣችሁት ቆራርጣችሁ ያስገባችሁት ነገር በጣም ልክ አይደለም። አስተካክሉት፣ ይስተካከል። ቤተክርስቲያናችን አታስወቅሱብን ፕሊዝ። ድንግል ማርያም ቀራኒዮ ከልጇ ጋር ተሰቅላለች። አይሰቀጥታችሁም እ ብላችሁ ጽፉ። ራሱ ምንም አትወቁ፣ ምንም አታውሩ። እስኪ እንዴት ይሄ በዚህ ተሳሳት አላችሁ ላድርግላችሁ። ድንግል ማርያም ቀራኒዮ ከልጇ ጋር ተሰቅላለች፣ ቤዛችን ናት። እያያችሁት ነው፣ የተሰቀለው የማርያም ስጋ ነው ኒያ የተረሱ ነው። በእግዚአብሔር ስም ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። ማርያም ቤዛ ልትሆናችንም የኦሮሞ ጳጳስ አላብዛት ቦይ ተመችተውኛል። ደገፍ ደግፍ ያለ ቆርጠላቅላቸው ቀጥሎ አትፍሩ። ይቅርታ ማለት አያስፈልግም ለድንቆሮ ሕዝብ ይቅርታ ማለት ምን ያስፈልጋል? ተናግረዋል፣ ተናግረዋል። ኢየሱስ ክርስቶስ ገልጾሎት ከተናገሩ በኋላ ደግሞ ሕዝቡን ይዘው ገደል ሊገቡን ምን ማለት ስለ ኢየሱስ ነው የመሰከሩ ምን አባት እንጫጫለ ማርያም የቀይ ግድ በቤዛት ሆነ የቤዛ ለቤዛት ሆነ። ምን ታረገ ምን ታበጣባቸው? በቃ ተናገሩ። ለምን መብት የለም? ምን አባት አደርጋችሁ? እኔ አማራ ይገርመኛል። እኔ ኢትዮጵያንስ አማራ ሆዳ እኔ ትገርምኛላችሁ። ለእውነት ቁም አማራ፣ ውሸታም ስለሆንክ ቆማ ይሳካል። እኒህ ሰው ግን ተረባርበው የመጣባቸው ኦሮሞ ስለሆነ ሌላ ምንም ነገር የለም። ፖለቲካ አልተናገሩም። ዘራቸውን አልጠቀሱም? ቤዛ ነው፣ ኢየሱስ ነው። ወደርክም ጠላ በቋንቋቸው መሰባበር እንደውም ደስ ይላል የሚናገሩት አማርኛ አለ ቤት እንዲህ አይነት አዳት ነው የሚፈልግ እሚን ባገኝ ይሳለማል። ማቲያስ የሚባል ሌባ በህዋት የተቀመጠን ጳጳስ ከማድረግ እኔን አምጥቶ ነው ቁጭ ማለት። እንዲሁም የዓለም ቤዛ ራስ ምናሽ የሚለው እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው አሁን የምናሳምናችሁ በቅርቡ። ምን የሚለውን ነው ኢየሱስ የዓለም ቤዛ ነው የሚለውን ነው። ኦኬ አንተ ማስረዳት አይጠበቅብህም። እንኳን አንተ እናንተ መስባክ ላይ የሰበከው አባ ገብርኤል እንኳን ስለ ኢየሱስ ቤዛነት ሲያወራ ከእናንተ ይልቅ እኛንን አሜን ብለን የተቀበልን ነው። የትኛውም ቦታ ላይ ስለ ኢየሱስ ሲወራ የማይችል ሕዝብ ማን መሰለ ጴንጤ። እባካችሁ ፕሮቴስታንት ሆናችሁ በሙሉ ኮፒ ሊንክ ሼር ሪፖርት እያደረጋችሁ አድርሱልኝ። እንዴትም አድርገህ ስታብራራ እንደማይገባን አድርገህ ካታውራ ከእናንተ መስባክ የተሰበከውን ነው እኛ ቤታችን ሆነን አሜን ያለው አንተ አሜን ሳት ለክርክር ቪዲዮ እያዘጋጀ ለክርክር የሚሆን ጥቅስ እያዘጋጀ አሜላ ለማለት እኛ ቀድመን አሜን ብለናል ስለዚህ ችግር የለም የኢየሱስ የዓለም ቤዛ መሆኑን በጣም እናምናለን በዚህ ደግሞ ጥርጥር የለም። የሚያምን ጴንጤ በሙሉ ኮመንት ላይ እየገባ ኢየሱስ የዓለም ቤዛ ነው ብላችሁ ጻፉልኝ ኢየሱስ የዓለም ቤዛ ነው ብላችሁ ጻፉ የምንልበት ኮመንት ላይ እየገባችሁ ስለ ማርያም ብቻ ነው የምታወሩት በኢየሱስ ስለምታፍሩበት ነው ይሄን መጠየቅ ስለ መፈልግ ነው እባካችሁ ኮፒ ሊንክ ሼር ሪፖስት እያደረጋችሁ አድርሱልኝ እወዳችኋለሁ ኢየሱስ ክርስቶስ ግን ማን ነው ብሎ ለጠየቀህ እንዲህ ብለህ መልስለት የገደለ ጀግና በሚባልበት ምድር ለገዳዮቹም ጭምር በፍቅር ሞቶ ሁሉን በፍቅር ያሸነፈ የፍቅር ንጉሥ ነው ኢየሱስ ክርስቶስ በእውነት ይህን ትልቅ እውነት አምኖና ከልብ ተረድቶ በዚህ ትልቅ እውነት ውስጥ ኖሮ ከማለፍ የሚልቅ ጥበብ የለም። ወንጌል ግልጽ ነው። ወንጌል ብርሃን ነው። ወንጌል የተገለጠ ነው። የሚከደነው ግን ለጨለመባቸውና ማወቅን ለማይፈልጉ ነው። ቅድም እንደተናገርኩት መጽሐፍ ቅዱስ ችግር የለበትም፣ ነውር የለበትም፣ ንጹሕ የእግዚአብሔር እስትንፋስ ነው። ፍጡር ቤዛ ሊሆን አይችልም። መልአክ ቤዛ ሊሆን አይችልም። ፍጡር ፍጡርን ማዳን አይችልም። ፍጹም ቤዛ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ለዓለም ሁሉ ኃጢአት ዋጋ የከፈለበት መዳፉ ያ ሚስማር ችንካር የገባበት እጁ ያ ጎኑን ተወቅቶ የቆሰለው ጌታ ከትንሣኤም በኋላ ስለ እኛ የተጎዳበትን ጎኑን እንዲዳሰሱ ሲፈቅድላቸው ነእምንን እናንተ በዚህ ዋጋ የጌታ የሆናችሁ ሰዎች ይህን አትርሱ፣ ይህንን አስታውሱ። ስለ እኛ የቆሰለው ኢየሱስ ውድ ዋጋ የከፈለው ጌታ አሁን ሞትን ድል የነሳው ባህርያም ያለው ትንሣኤና ሕይወት የሆነው የከበረው ኢየሱስ አሁን በክብር ነው ያለው። ግን አይረሳለታው አይዘነጋም ዛሉት ይህ ይሳል ጳውሎስ ለገላትያ ሰዎች ሲናገር ምኑ ላይ ትኩረት እንዳደረገ ታስተውላላችሁ። ክርስቶስ ኢየሱስ እንደተነሳ ሆኖ ነው ያለው። እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። እንደተሰቀለ ሆኖ የረሱት መስቀሉን ነው። ምዕራፍ አራት ላይ ዳግመኛ ኢየሱስ በልባችሁ ውስጥ ይሳል ድረስ ምጥ ይዞኛል ሲል በመገረዝ መምህራን ተጭበርብረው የአይሁድ ትምህርት ተጽዕኖ ባለባቸው ሰዎች ተጭበርብረው እንደገና ወርን፣ ዘመንን፣ ዓመትን ወደ ማክበር እንደገና ወደ መገረዝ እንደገና ወደ ሕግ ሥራ መንሸራተቻቸውን ያየው ጳውሎስ ዳግመኛ ኢየሱስ በልባችሁ እስኪሳል ድረስ ምጥ ይዞኛላል። ልናምጥ ይገባል። በርግጥ መስቀሉ ደብዝዞ መስቀል ላይ የተከፈለው ዋጋ ደብዝዞ መዳን ከዚህ ዋጋ በታች እንኳን ሊገኝ እንደሚችል ለሚያስበው ወገናችን ለማይከብደው የደህንነት መንገድ ብዙ እንደሆነ ለሚያስበው በብዙ ነገር የኃጢአት ስሜት እንዳለ ለሚገባው ወገናችን ይሄ ይብራ፣ ወገኖቼ ይሄ ይብራ። እንደገና ጌታ ኢየሱስ በዚህ ትውልድ ልብ እንዲሳል እንደገና ይሄ ቤዛነቱ እንዳይረሳ የጌታ ብርሃን ምድሪቱን ያሸንፋት ወገኖቼ።